በሕግ አምላክ! ታስረው የቀረቡት ከንቲባና ኮሚሽነር። የከፍተያ ፍርድ ቤት ዳኞች ስዩም ተሾመ የተባለውን ግለሰብ የፌዴራል ፖሊስ ማቅረብ ካልቻልና ስማችንን ማጉደፉን የሚቀጥል ከሆነ ሥራችንን ልናቆም እንገደዳለን ይላሉ ጠበቅ ባለ ስሜት። ፌዴራል ፖሊስ ለሶስተኛ ጊዜ አክቲቪስቱን ማግኘት አልቻልኩም ብሏል። ዳኞች በበኩላቸው ለፍትህ ስርዓቱ ያለውን ንቀት ማሳያ በሚል ገልጸውታል። ስዩም ተሾመ የተባለው አክቲቪስት የአቶ ዮሐንስ ቦ ያለውና የአቶ ክርስቲያን ታደለን የክስ ሂደት አስመልክቶ በችሎቱ ላይ አሉታዊ ተጽዕኖ እየፈጠረ ነው በሚል ፍርድ ቤቱ ግለሰቡን ስነ ሥርዓት እንዲያስይዘው መጠየቃቸውን አስመልክቶ ጉዳዩን እየተመለከተው የሚገኘው የፌዴራል ከፍተኛ ፍርድ ቤት ደታ ምድብ ችሎት የሽብር ወንጀል ችሎት አክቲቪስቱ ቀርቦ መልስ እንዲሰጥ ለፌዴራል ፖሊስ ትዕዛዝ ሰጥቶ ነበር። ይሁን እንጂ ስዩም ተሾመ የተባለውን ግለሰብ እስከ ዛሬ ለሶስተኛ ጊዜ የፌዴራል ፖሊስ ግለሰቡን አላገኘሁትም በሚል ምላሽ ሰጥቷል። የችሎቱ ዳኞች በበኩላቸው የፌዴራል ፖሊስ ግለሰቡን ለደህንነቱ ሲባል እጀባ እያደረገለት እንደሆነ እናውቃለን፣ ነገር ግን ፍርድ ቤቱ እንዲያቀርበው ትዕዛዝ ሲደርሰው አላገኘሁትም የሚል ምላሽ መስጠቱ በፍትህ ስርዓቱ ላይ ያለውን ንቀት የሚያሳይ ነው። ግለሰቡ መሃል አዲስ አበባ ተቀምጦ የፍርድ ቤት ዳኞችን ስም ሲያጎድፍ እየዋለ ነው። ከችሎቱ አቅም በላይ ሆኗል። ስለዚህ የፍርድ ቤቱ የበላይ አመራሮች ጉዳዩን ለማስቆም አለመሞከራቸው ያሳዝናል፣ ብለው አሁንም ግለሰቡ በፖሊስ ተይዞ ካልቀረበና የዳኞችን ስም የሚያጎድፍ ከሆነ ስራችንን ለማቆም እንገደዳለን ሲሉ ተናግሯል። አቤቱታውን ያቀረቡት አቶ ዮሐንስ በያሎው በበኩላቸው የአቃቢ ህግ ምስክሮች ለደህንነታቸው ሲባል የስም ዝርዝራቸው እንዳይደርሰን ተከልክለን፣ በአቃቢ ህግ በአቶ ኢየሱስ ያድ አበጀ በኩል ለአቶ ስዩም ተሾመ ተሰጥቶት በማህበራዊ ሚዲያ ማን እንደሚመሰክርብን ነግሮናል። ፍርድ ቤቱ የሚቀጣንንም ቅጣት ከወዲሁ ግለሰቡ እየነገረን ነው እኛ በህግ ቁጥጥር ስር እያለን? ይህ ሁሉ ዘመቻ ሲፈጸምብን ፍርድ ቤቱ ለምን ማስቆም አልቻለም? ሲሉ አቤት ብለዋል። ችሎቱ በበኩሉ አሁን ጉዳዩ ከእናንተ ወጥቶ የፍርድ ቤት ጉዳይ ሆኗል። ከዚህ ችሎትም አልፎ አጠቃላይ የፍትሕ ሥርዓቱን የሚመለከት እየሆነ ነው። ለፌዴራል ፖሊስ ደጋግመን መጻፋችንን ታውቃላችሁ። ማቅረብ የሚችለው ፖሊስ ነው። ፖሊስ የፍርድ ቤቱን ትእዛዝ ካልፈጸመ የፍትሕ ሥርዓቱ ጥያቄ ውስጥ እንዳለ ይጠቁማል። ለጊዜው ይሄ ችሎት ማለት የሚችለው ይህንን ብቻ ነው ሲሉ ዳኞች በምሬት ተናግሯል። የፌዴራል ፖሊስ ለአራተኛ ጊዜ ስዩም ተሾመን አስገድዶ ፍርድ ቤት እንዲያቀርብ ችሎቱ ለሚያዝያ 30 ቀን 2017 ዓ ም ተለዋጭ ቀጠሮ ሰጥቷል። መረጃውን ከመሰረት ሚዲያን ነው ያገኘሁት። በግለሰብ ኢንሲደንቶች ላይ የምናየውን የታመመውን የፍትህ ስርዓት ነው ከህግ ውጭ ተይዘው በመጉላላት በሚከርሙ ዜጎች በኩል የሚታየን በቁም የተገነዘ የዳኝነት ስርዓት ነው። አንዳንድ ሲምፕተምስ የአጠቃላዩ የስርዓት ህመም ማሳያዎች ናቸውና በልካቸው ማየት ያሻል። መነሻዬ የአንድ ስዩም ተሾመ የተባለ ጦማሪ የነበረ አሁን አክቲቪስት ሆኖ ፒፒን የሚያገለግል ከአገሪቱ የዳኝነት ስልጣን በላይ ሆኖ የመገኘቱ አስገራሚ ዜና ነው። በእርግጥ የአንድ ግለሰብ እንደ ንጉስ ከዳኝነት ውጪ መሆን ጉዳይ ብቻ ሳይሆን የፖሊስና ህግ አስፈጻሚ ተቋምም ከህግ ምህዋር የመውጣቱ አብነት እንጂ ስለ ግለሰቡ አለመሆኑ ይሰመርልኝ። ፖሊስ አንድን የሚታወቅ አድራሻ ያለውን ሰው ይዞ እንዲቀርብ በተደጋጋሚ ሲታዘዝ አለማቅረቡ የለየለት ሽፍትነት በአገሪቱ መንገሱን፣ የሥርዓቱን መፍረክረክ ቁልጭ አድርጎ የሚያሳይ ነው። ቀድሞ በነበረው የወያኔ ኢህአዴግ የሥልጣን ዘመን ሶስት ጊዜ በፍርድ ቤት ቀርቦ እንዲያስረዳ ሲታዘዝ ያልቀረበን የከተማ ከንቲባን አላገኘነውም የሚል መልስ የሰጠን የፖሊስ አዛዥ፣ ሁለቱም በአንድ ቀን በፌዴራል ፖሊስ ተጠፍረው ችሎት እንዲቀርቡ የተደረገበት እና የተሳተፍኩበት ይህ ችሎት ታሪክ አለኝ። እነዚህን በሕግ ልዕልና ያመኑና በቆራጥነት ለሕግ መከበር የቆሙ ሦስት ዳኞች መቼ ማረሳቸው። በተለይ ታስሮ መቅረቡ ያንቀጠቀጠው ከንቲባ ዳኛው የተናገረው ቃል እስካሁን አይረሳኝም። ይሰሙኛል፣ አለው ከንቲባውን። ይሰሙኛል፣ ከሕግ በላይ የሆነ ማንም የለም አንድም ሰው። ሁላችንም ከሕግ በታችንን፣ እኛም በችሎት ወንበር ላይ የተቀመጥነው ጭምር ከሕግ በታችንን። የፈለገ ሥራ ቢበዛብህ ከሕግ በላይ ለመሆን ምክንያት አይሆንህም። እንዲህ አይነት ምክንያት ተቀባይነት የለውም። ሁለተኛ እንዳይለመድ በሌላ ጊዜ ደግሞ የጥንቱ የሎ ስኩል ባቼ የነበረው ይሄይስ ገብረ ጻድቅ ልደታ ፍርድ ቤት በዳኝነት ሲሰራ ለፖሊስ በተደጋጋሚ እስረኛ እንዲያቀርብ ትዕዛዝ ተሰጥቶ ስላላቀረበ የፌዴራል ፖሊሱን ዋና ኃላፊ ኮሚሽነሩን ታስሮ እንዲቀርብ ትዕዛዝ ሰጥቶ በችሎቱ አስቀርቦታል። ያኔ ዜናው በጋዜጣ ተራግቦ ሁሉ ነበር። እስከ ዛሬ የሚያስቀኝ ኮሚሽነሩን ይዞ የቀረበው ፖሊስ በችሎት ለዳኞች በትዕዛዙ መሰረት ኮሚሽነሩን አስረን አቅርበናል፣ በማለት ሆንታ ኮሚሽነሩን አጅበን ቀርበናል ብሎ የተናገራትን ባስታወስኳት ቁጥር ፈገግታ ታሰኘኛለች። ይሄስ ታጅቦም ሆነ ታስሮ ችሎት የቀረበውን የፖሊስ ኮሚሽነር የገሰጸው ሕሊናውን በሚነካ ቃል ነበር። እናንተ የእኛ የፍርድ ቤት ቀኝ እጅ ናችሁ፣ ሕግን ታስከብራላችሁ፣ የሕጉ አስከባሪ ናችሁ ብለን እምነት ስንጥልባችሁ፣ እንዴት ራሳችሁ ዋና ህግ ጣሾች ትሆናላችሁ? በጣም ያሳዝናል። ይህን ከፖሊስ አንጠብቅም። ሁለተኛ እንዳይደገም። አሁን መሄድ ይችላሉ። በሌላ ጊዜ ደግሞ የታሰሩትን የቅንጅት መሪዎች ለምን እንደማይፈታቸውና ሰላማዊ የፖለቲካ መፍትሄ ለሀገሪቱ እንደማያመጣ የውጭ ጋዜጠኞች መለስን ጠየቁ። እኔና የምመራው መንግሥት አስፈጻሚው አካሎች ነን። የዳኝነት አካሉ ማለትም ፍርድ ቤቱ ዋስትና ከልክሎ ያሰራቸውንና ጉዳያቸው በፍርድ ቤት ችሎት ላይ ያለን ያልተጠናቀቀን ጉዳይ እኔ በፍርድ ሂደት ጣልቃ ገብቼ እነ እገሌን ፍታ አትፍታ ለማለት የሚያስችል ሥልጣን የለኝም። የእነሱ ጉዳይ በፍርድ ቤት የተያዘ ጉዳይ ነው። የዳኝነት አካሉ ነፃ አካላቸው በፍርዱ መሠረት እንለቃለን ከተፈረደባቸው ደግሞ ትዕዛዙን እናስፈጽማለን። ሕገ መንግሥታዊ ሥርዓት የሚያራምድ ማንኛውም በዓለም ላይ ያለ መንግሥት በፍርድ የተያዘን ጉዳይ ጣልቃ ገብቶ መፈትፈት የሚችል አይመስለኝም። እኛም ምንም ማድረግ አንችልም። ሁላችንም የፍርዱን ሂደት መጠበቅ ሊኖርብን ነው፣ ይኸው ነው በማለት ነበር መልስ የሰጠው። ቢያንስ በአፍ ደረጃ ዳኝነት አካሉ እንደሚከበርና በዳኝነት ሥራ ጣልቃ እንደማይገባ በመናገር ያሳየው ብስለትና ጠንቃቃነት የሚደነቅ። ለማንኛውም በዚህ ለውጥ በተባለው ድህረ ኢህአዴግ ዘመን በተደጋጋሚ ያየነው የፍርድ ቤቶች መደፈር፣ የዳኝነት ክብር መዋረድ፣ የፍርድ ቤቶች ትዕዛዝ ተደጋጋሚ ጥሰት፣ የዳኞች ተግሳጾች በድንጋይ ላይ ውሃ እንደማፍሰስ ያለ ሰሚ የቀሩበት እና ጭራሽ የዳኞች መደብደብ፣ መታሰር፣ ማስፈራራትና ከፍ ሲልም የዳኞችን ግድያ ያየንበት የኢትዮጵያ የዳኝነት ዘመን ነው። አሁን መንግስት የሚቆጣጠረውና ሕግን የማስከበር አቅሙን ያጣበት አስከፊ የሕግ አልባነት የስርዓት መፍረክረክ ያገጠጠበት ጊዜ ላይ ነው። በስልጣን ላይ ያለው መንግስት በሀገሪቱ ግዛት ሁሉ ላይ ስልጣንም ቁጥጥርም የለውም። ገሚሱ የሀገሪቱ ዳኞች ተሳቀው ጠመንጃ ከያዘው ኃይል ጋር የሚያላትም ውሳኔና ትዕዛዝ ላለመስጠት ተጠንቅቀውና ተሸማቀው የማያነካካ ስራቸውን ለመስራት የተገደዱ በመሆናቸው እንጂ ደፈር ብለው ሕግ ለማስከበር ቢነሱ ብዙዎቹ ዛሬ የሚገኙት በመሬት ውስጥ ይሆን ነበር። የዳኝነት ሥራ እንደዚህ በዘመነ ብልጽግና የተንኳሰሰበትና የተሽመደመደበት የተሽቆረመመበት ጊዜ በክፍለ ዘመኑ ታሪክ ይገጠም አይመስለኝም። በጣም የሚያሳዝነው የዳኝነቱ ሥልጣንና ነፃነትን የተላበሰ የዳኝነት ሥራ ከባሮ ጭስ ከተረፈችው ስልጣን ላይ መንግስት ለፍርድ ቤቶች ባለመታዘዝና ትዕዛዝ በመናቅና በመጣስ የቀረችውን እንጥፍጣፊ ዳኝነት አፍርድም ያስጋጣት። ጠቅላይ ሚኒስትሩ በሀገሪቱ ላይ ስልጣኑ ተጎንድሾ የቀረችው አዲስ አበባና ዙሪያዋ ነች እየተባለ በውጭ የተቃዋሚ ሚዲያዎች ሲቀለድበት አብረን ሰምተናል። አንዳንዶቹ ከንቲባው መሪ እስከ ማለት ደርሰዋል። ይሁን እሺ፣ እሱም ቢያንስ በመዲናዋ ላይም ህግን ማስከበር የሚችል መንግሥት ካለ እሰየው ነበር አሁን እኮ ያቃተው በመዲናዋ የፍርድ ቤት ትእዛዝ መቀለጃ መሆኑ ነው የምፈራው ይህ መንግሥት ሄዶ ሄዶ መጨረሻው ሞቃድሾ ላይ እንኳ በሙሉ አቅም ህግን ማስከበር ራሱን መጠበቅ እንዳልቻለው እንደ ሶማሌው ሐሰን ሼክ መሐመድ ሆኖ እርፍ እንዳይል ነው እንዲህ እንደሆኑ በመዲናዋ ላይ ዳኞች አድራሻው የሚታወቅ አንድ የመንግሥት አፈቀላጤ የሆነ ጋዜጠኛ በችሎት እንዲቀርብ ለፖሊስ ተደጋጋሚ ትእዛዝ ተሰጥቶ በተደጋጋሚ ትእዛዙ በካልቾ ሲከረበትና ዳኞች ምንም ማድረግ ስላልቻለን ሥልጣናችንን እንለቃለን ያሉበት በኢትዮጵያ ታሪክ የገጠመ አይመስለኝም። አልገጠመም። ይሄ በተደጋጋሚ የሚሰማው የዳኝነት አካሉ አቅም ማጣት ፍጹም የሕግ መርከስና መናቅ የሚያሳየን ኢምፕሊኬሽን ብዙ ነው። አንድ ስርዓት በቁሙ ሲገነዝ እንዲህ ነው። ስርዓት ሲፈርስ የቆመበት ምሰሶ በብል ሲበላና የስርዓቱ ፒላሮች እርስ በእርስ መደጋገፍ አቅቷቸው የለየለት አናርኪ መከሰት ሲጀምር ያለ ጥርጥር የስርዓቱን ግብዓተ መሬት መቃረብ ጠቋሚ ምልክቶች ናቸው። የዳሩ መሀል ገብቷል፣ ሕግ አልባነቱ በመሃሉ የሥርዓቱ ነርቡ ላይ ነግሷል ማለት፣ ከዚህ በላይ የሥርዓትን ክሽፈት ማሳያ ሊገኝ የሚችል አይመስለኝ። ይህ ሽባነትና መንኮታኮት በአንድ ጀንበር የመጣ አይደለም። በርግጥ የብዙ ነገሮች ድምር ውጤት ነው። የዳኝነት አካሎች ከሌሎቹ ሁለት አካሎች ከሕግ አውጪውና አስፈጻሚው መንግሥት እኩል ሥልጣን ያለው የዳኝነት አካል አጠቃላይ የገንዘብ ባጀት ብንመለከት የቤተ መንግሥቱ የድግስ ባጀት ብቻውን ሳይበልጠው አይቀርም። ከንቲባዋ ለፕሮቶኮል የምትበጅተው በጀት አጠቃላይ የሀገሪቱን የዳኝነት አካል ሙሉ ባጀት በብዙ እጥፍ የሚያስከነዳ ነው። የዳኝነት አቅም የቀጨጨበት አንዱ ምክንያትም በጀት ነው። ሌላው የዳኝነት ስልጣን ከፍርድ ቤቶች ላይ እየተቀማ ስርዓቱ ላቋቋማቸው የተለያዩ ውሳኔ ሰጪ አካሎችና አስተዳደራዊ ችሎቶች እንደ ቅርጫ ስጋ ታድሏል። የፌዴራሉ ዳኝነት ስልጣን በመንግስቱ በራሱ ተበልቶ ተበጭቆ ተቦጫጭቆ ለየክልል ተብዮች የተሰጠ ሆነ። ሁሉም የፍትህ አካል የፖለቲካ ስልጣኑን በያዘው ገዢ ቀጥተኛና ተዘዋዋሪ መዳብ ስር ነው። የዳኞች ነፃነት በመጀመሪያ በገዳቢና አፋኝ ህጎች በኩል ይወሰናል። ከዚያ በዳኞች አሿሿምና የችሎት አሰራሮች መመሪያ ይገደባል። ቀጥሎ በፍርድ ማስፈጸምና አለማስፈጸም ይሸረሸራል። ዳኝነት በሀገራችን ብዙ ነገሩ ተሸራርፎ አልቆ የቀረው አጽሙና ጥቁር ቀሚሱ ብቻ ነው። እንዲህ ኢህአዴግን ወይም ወያኔን የሚያስናፍቅ ዘመን ይመጣል ብሎ ማን አሰበ? በእውነት ያሳዝናል። አበቃው።